ሌሊሽን ኤንተርቴንት ቤተሰቦቻችን እንዴት ናቸው? ቪዲዮ ማየት ከመጀመራቸው ዛሬ በተለያዩ ሀገራት ከባባድ ወንጀሎች ሲሰሩ የሚቀጡትን አስፈሪ ቅጣቶች ነው የምናየው። በሳውዲ አረቢያ አንገት በመቁረጥ የሞት ቅጣት የሚያስቀጣውን ልዩ ወንጀሎች ያውቁ ኖሯል። በሴሜን ኮሪያ የተፈረደባቸው ግለሰቦች ከሺህ በላይ

እነዚህ ንጥረ ነገሮች ንቃተ ህሊናን ማጣት፣ ሽባ መሆንን እና የልብ ድካምን ያስከትላሉ። ይህም በሀያ ደቂቃ ውስጥ ለሞት ያካፍታል። ገዳይ መርፌ ብዙውን ጊዜ እንደ ትንሽ የአካል ብጥብጥ ዘዴ ይቆጠራል። ሳውዲ አረቢያ ጥብቅ የሆነ የሕግ እርምጃዎችን ትጠቀማለች። በማርች 2022 81 ግለሰቦችን በአንድ ቀን ተገድለዋል። ዋና ወንጀሎች አደንዛዥ እፅን ማዘዋወር፣ አስገድዶ መድፈር፣ ግድያ፣ የሀገር ክህደትና ዝሙ ዝሙት አዳሪነትን ያካትታሉ። ግድያ በአደባባይ የሚካሄደው እንደ መከላከያ ነው። በአደባባይ አንገት መቁረጥ ህዝብ ከመሰብሰቡ በፊት ህዝባዊ የአንገት መቁረጥ በተዘጋጀላቸው ቦታዎች ላይ ይከናወናል። ገዳይ የተወገዘውን አንገት ለመንቀል ሰይፍን ይጠቀማል። አስከፊ ወንጀሎች ጋር በተያያዙ ጉዳዮች በክሬን በኩል በህዝብ ማንጠልጠያ ስራ ላይ ይውላል። ፓኪስታን የሞት ወንጀሎች መበራከታቸው ይዘነጋል። በዋነኛነት በወንጀለኛ መቅጫ ህግ አንቀጽ 302 መሰረት 326 ግለሰቦች የሞት ፍርድ ተፈርዶባቸዋል። የካፒታል ወንጀሎች ከግድያ ባለፈ እንደ ሴት መግደል፣ ማጥቃት፣ አደንዛዥ እጽ ማዘዋወር፣ ስድብ፣ ልጆች ጠለፋ እና የሀገር ክህደትን የመሳሰሉ ወንጀሎች ያጠቃልላል። ሰዎችን ማንጠልጠል በፓኪስታን ውስጥ ብቸኛው የማስፈጸሚያ ዘዴ ነው። የተወገዘው የተከለከሉ እድሮች ባሉበት መድረክ ላይ ተቀምጧል። ጥቁር ኮፍያ በጭንቅላታቸው ላይ አለ እና ፍንጫቸው ተጣሙ። ሞት ብዙውን ጊዜ በአራት ደቂቃዎች የኮሪያ ዴሞክራሲያዊ ሪፐብሊክ ህዝቦች፣ ሰሜን ኮሪያ ጨካኝ ህጎችን ትተገብራለች። በሌሎች ቦታዎች አነስተኛ ወቀሳ የሚያስከትሉ ወንጀሎች የካፒታል ወንጀሎች ናቸው። በነሐሴ ወር ኪም ጆንግ ኡን በጎልፍ ወቅት ቸልተኝነትን ፈጽመዋል ያላቸውን 30 ባለሥልጣናት እንዲገደሉ

እነዚህን ዝግጅቶች በ25,000 ወይም ከዚያ በላይ አዳራሾች ውስጥ እንደ ህዝባዊ መከላከያ አይነት ይዘጋጃሉ። ቻይና ዓለም አቀፍ ደረጃ እውነተኛ የሞት ፍርድ የሚፈጸሙ ሀገሮች ሀገሮች አንዷ ነች። ዋና ወንጀል ጉቦ፣ ማጭበርበር፣ ሙስና፣ የሀገር ክህደት፣ መሸሽ፣ የፖለቲካ ተቃውሞና ህገወጥ ስደት። ሌላው ጉዳይ መርፌና የቶክስ ቡድን ናቸው። ቻይና ገዳይ መርፌና የተኩሱ ቡድን ትቀጥራለች። የተኩሱ ቡድኖች ለከባድ ወንጀሎች የተጠበቁ ናቸው። የተወገዘው ሰው እስኪሞት ድረስ ብዙ አጥቂዎችን በማሳተፍ ነው። ሀብታም ግለሰቦች እንኳን ከሞት ቅጣት ነጻ አይደሉም። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስላል። በቪዲዮዎቻችን ላይ አስተያየት ካላችሁ በኮሜንት እንድታሳውቁን እየጠየቅ ቪዲዮን አይታችሁ ከጨረሳችሁ ላይክና እና ሰብስክራይብ ማድረግ እንዳትረሱ።